ትምህርት የስልጣኔ ምንጭ በመሆኑ በልዩ ትኩረት በመሥራት በዕውቀት የበለፀገ ትውልድ መገንባት ያስፈልጋል ሲሉ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንደላማው ተናገሩ። የባህር ዳር ከተማ አስተዳደር ትምህርት መምሪያ በ2017 ዓ ም የትምህርት ዘመን ከፍተኛ ውጤት ላስመዘገቡ የ12ኛና የስምንተኛ ክፍል ተማሪዎች የእውቅናና ምስጋና መርሃ ግብር አካሂደዋል። ትዕግስት እሱ ባለው ተጨማሪ አላት። የባህር ዳር ከተማ አስተዳደር ትምህርት መምሪያ በ2017 ዓ ም የትምህርት ዘመን ከፍተኛ ውጤት ላስመዘገቡ የ12ተኛና የስምንተኛ ክፍል ተማሪዎች የእውቅናና ምስጋና መርሃ ግብር አካሂዷል። በዛሬው ዕለት እውቅናና ምስጋና ከተሰጣቸው መካከል ተማሪ ሀሪክ ደሳለኛ አንዷ ስትሆን የስምንተኛ ክፍል ክልል አቀፍ ፈተናን 94.72 በማስመዝገብ ወደ ቀጣዩ የትምህርት ምዕራፍ ተዘዋውራለች። ተማሪዋ ለዚህ አበቃት የሚመቻትን የአጠናን ዘዴ በመከተሏ መሆኑን ተናግራ ይህንን ውጤት ለማስቀጠልም በርትቼ ይሰራለሁ ብላለች። አሪፍ የምላቸው የጥናት መንገዶች አንደኛው አጠናም በኋላ ራሳችን ቴስት ለማድረግ የምንጽፍበት ሲሆን፣ ሁለተኛ ከጸጥታ የተሻለ ኖይዝን በማስወገድ ኮንሰንትሬሽናችን እንድንጨምር የሚረዱና ፌምን ቴክኒክ የሚባለው በማስተማር መረዳት ወይም ለሌላ ልጆች የገባንን የተማርነውን ነገር በማስረዳት የምናጠነባቸው መንገዶች ናቸው። ሌላኛዋ ተማሪ መልእክተ ዮሐንስ ስትሆን 543 ነጥብ በማስመዝገብ ከፍተኛ የትምህርት ተቋማትን ተቀላቅላለች። በእርትታ በማጥናቷ ለዚህ ውጤት እንዳበቃት ገልጻ የመምህሮቿና የቤተሰቦቿ ድጋፍ ከፍተኛ አስተዋጽኦ እንደነበረው አንስታለች። በቀጣይም ኮምፒውተር ሳይንስ በማጥናት በቴክኖሎጂው ዘርፍ መሰማራት እንደምትፈልግ ገልጻለች። ያጠናን ስታይሌ ላይክ የጀመርኩት 11ኛ ክፍል ወደ 12ኛ ክፍል ባለሁበት ጊዜ ነው እና የዛን ጊዜ ማነበው የነበረው የ11ን የ10ን የ9ን ነበረ። ከዛ 12ኛ ክፍል ላይ ደግሞ ላይክ 12 ላይ ሞር ትኩረት አድርጌ አነብ ነበር። የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙሉ አለማቤ በትምህርት ዘርፉ ያጋጠሙ ችግሮችን በመቋቋም ተማሪዎች የተሻለ ውጤት እንዲያስመዘግቡ ትምህርት መምሪያው የድጋፍና ክትትል ስራ መስራቱን ተናግረዋል። ተማሪዎችም ሀገራችሁ ድህነትን ለመዋጋት በምታደርገው ጥረት ግንባር ቀደም ተሰላፊ በመሆን ህዝባችሁን ለማገልገል መዘጋጀት አለባችሁ ብለዋል። በ2017 የትምህርት ዘመን የአስራ ሁለተኛ ክፍል ፈተና ከወሰዱት መካከል ሰላሳ ሁለት ፐርሰንት ተማሪዎችን ወደ ዩኒቨርሲቲ ለማሳለፍ ችለናል። እናንተም አሁን የተገኘውን ውጤትና እውቀት በመጠቀም የቀጣ ህይወታችሁን የሀገራችን ለምትፈልገው እውቀት፣ ክህሎት የተስተካከለ አመለካከት በመያዝ በሀገራችን ሀገራችን ድህነትን ለምት ለመውጣት ለምታደርገው ትግል ማገልገልና ህዝብን ለመጥቀም ከወዲሁ መዘጋጀት ያስፈልጋል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንደላማው ትምህርት ዋናው የስልጣኔ ምንጭ በመሆኑ በርካታ ያለም ሀገራት ለትምህርት በሰጡት ቦታ ዓለምን ለመቀየር የሚያስችል የፈጠራና የምርምር ውጤት ባለቤት መሆናቸውን አንስተዋል። ተማሪዎች ለቀጣይ ህይወታቸው ጠንክረው እንዲማሩ ለሀገራቸው አለኝታ እንዲሆኑና የተጣለባቸውን አደራ በብቃት እንዲወጡ አሳስበዋል። ትምህርት ዋናው የስልጣኔ ምንጭ ነው። የሰው ልጅ ልዩነት የሚታየው በትምህርትና በስልጣኔ ምክንያት ነው። የስልጣኔ ምንጭ ደግሞ መማር ነው። ስለዚህ ዛሬ ሽልማትና እውቅና ሳይሆን ብቻ ሳይሆን አደራ ነው የሚሰጣቸው። ከስካሁኑ በላይ የዛሬው አደራ ከባድ ነው። በዛሬ ዕለት እውቅና የተሰጣቸው የ12ተኛ ክፍል ፈተና ከ500 በላይ ያመጡ 106 ተማሪዎችና በ8ኛ ክፍል ፈተና ከ94 በላይ ውጤት ያስመዘገቡ 17 ተማሪዎች ናቸው።